ጭራሽ ወጣችና በር በሷ ቤት ብር በር የቻርሊ ቻፕን ይለብስ መምጣት አማችህ ግን ምን ትልሃለች? አጋብተሽኛል አማች የምትይው አጋብተሽኛል። አንቺ ሮቶ ምን ትላለች? በጣም ነው ደስ የሚለኝ፣ በጣም ነው ደስ የሚለኝ። አብዚህ ቁልጭ ይዘፈንልሽ፣ እንኳንስ ኦሮምኛ ላይ አብዚህ ቁልጭ ቢዘፍንም፣ ያገሬ ነው የኔው ነው የኔው ባህል ነው አንቺ ክፍታፊ ያልታወቀብሽ መርዝ አስተፋሻለሁ። መርዝሽ ሰው እንዲያውቅሽ ነው ማደርግሽ። ደደብዘር እከካ ዝፍ ዝፍ ሮቶ ባለጌ ስዳደግ እንከፋሮ ጌት እድሜ ልክሽን ከጋንጃና ከጋንጃ ጋር እየተገናጅ እያንዳንድሽ አሁን አንቺ እዚህ ጋራ ተሰብስበሽ የምታወሪ እዛም እዛም ተሰብስበሽ የምታወሪ በሙሉ እያንዳንድሽን እያንዳንድሽን ያንዱን አንዱን አንዱን አንዱን እያባለች ምስጥራችሁን ይዛችሁ ምታ ምታባላሽ እራሷች አህያ ነይ እናርገጭ ትለኛለች እኔ አልራገጥም እኔ እንደዚህ ከረገጥኩሽኝ ቤቴን ከፍቼ ነው ማረግጥ አንቺ አህያ ያ ጓደኛ ሲታማ ለኔ ብለስማ ያ እኔስ ለማቀሽ በምፈልግበት ሰዓት ተጠቀምሻል። በምፈልግበት ሰዓት ወረወርሻለሁኝ። አንቺ እከካ የአንዱን ወሬ ለአንዱ፣ የአንዱን ወሬ ለአንዱ፣ የአንዱን ወሬ እከካም ተኝተሽ ማታድሪ። እስከነባለሽ የሰው የቱ በማዘጋት አንደኛ ከነባለሽ ከነባለሽ የአከሌቱ ቢዘጋ የአከሌቱ ቢዘጋ አከሌ እንዲህ ብሏል። አንደኛ አይደላችሁ እንዴ? እስከነባለሽ እስከነባለሽ ምን ይሄኛ ይሄንን አማቀ ሰው ዩቲዩበር አለ መሰለሽ? እንዴ አሁንማ ነፍሶብሻል። ቁጭ ብለሽ አሁን እዚህ የሚወራውን በሙሉ ሪከርድ እያረገ ብትጠቀሚ እኮ አንቺ፣ አንደኛው እንኳን አንቺ ነሽ በቲክቶክ ላይ ከቆራጮ ሪከርድ ከሚያርገው ባልሽ። አንቺማ ማሀይብ ነሽ፣ ደደም ደደብ። ታዲያ የትኛው ስራሽ ነው የሚያስተዳደረሽ? ደግሞ ትመጭና ደግሞ ያከሌ ነው ያከሌ እንዲህ ተብሏል፣ ያከሌ ነው፣ ያከሌ ነው። ኖ ኖ ኖ፣ ማንም አላለም። ማንም የማንም። አንደኛ መሰሪዎች አንደኛ አንቺና ባልሽ ናችሁ። አንደኛ ማን ሲታማ ለእኔ ለኔ ብለሰማ ነው እኔ እያንዳንዱ ነገር ስታወራት የእኔንም ወስደሽ እዛን በምታወሪ 100 ፐርሰንት ነበር። ለዚህ ነው ዝም የምልሽ ጸጥ የምልሽ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ። ይቺ ባለጌ ስድ ናት። እከክ እድሜ ልኳን በሙሉ ወሬ በማባዳት እኔ አንዳንድ ጊዜ ስለአከሌ ታውቂያለሽ፣ ስለአከሌ እንደ በውስጤ ኦኬ አከሌ አከሌ ስለአከሌ ተገ- ይቺ ይቺ እንዲያውም እኮ ይቺ አይጤ እኮ ከእዚህች ነው እኮ የተማረች ይቺ ገድ የላትም የሶሻል በነገራችን ላይ ሁለቱም ግንባር የላቸውም የሶሻል ሚዲያ ግን እንደ መሰሪ እንደ ማድ ቤት አልኳችሁ፣ ገረድ እየሄዱ እያንዳንዷን የፈለጋችሁትን ብትጠይቋቸው ነሱ ጋር ነው ያለ ምንም ሳታደረጓቸው የሚዲ ምንም ያላደረጓቸው የሚዲያዎቸው ሰዎች ከዛ ሲፈልጉ እያንዷን ባህሬን ይሄዳሉ፣ ዱባይ ይሄዳሉ፣ አሜሪካን ይሄዳሉ፣ ተጥደው ነው የሚውሉት። አልኳችሁ ተጥደው ተጥደው። መሰሪ መሰሪ፣ ዘር መሰሪ የመሰሪ ዘር ያ ማንም ማንም ከአንቺ የበለጠ የሚያሳፍር ስራ አሳፋሪ። እዚህ ላይ ልንገርሽ፣ ሌላው ትዳር አለኝ ማተበሽ። ትዳር ያላት ሴት ከቤቷ ስትወጣ ስራዋን ከስራዋ ስትወጣ ልጆቿን፣ የራሷን ህይወት፣ የባሏን ህይወት፣ አካባቢዋን የምትጠብቀው አንቺ ከቤት ስትወጪ ሞባይልሽን ትከፍቺና ላይቭ ይዘሽ ባለ ትዳሯ አንቺ ባለ ትዳር ላይ ብትከፍቺ እና ቀኑ ሙሉ እስከ አንዱ ቤት ከዛ ማታ ደግሞ በስነ ስርዓቱ ልብስሽን ትለብሽና ቁጭ ብለሽ ያ ቁጭ ብለሽ እህ እህ እህ ስትይቱ ያለሽ ሌሊቱን በሙሉ ማለት ነው። ሌሊቱን በሙሉ ራስን እንጠይቀዋለሁ፣ ራስን እንጠይቀዋለሁ፣ የትኛው ነው የሜሪጅ ቤት የትኛውን የሲንግል ቤት ግዲኖ። በሳምንት አንዴ፣ በሳምንት ሁለቴ እረፍት መውሰድ እኮ ሌሊቱ እስከ ሌሊቱ እስከ ሌሊቱ ሶስት ሰዓት እኮ ባልሽ እዛ እያንኮራፋ አንቺ ሚዲያ ላይ ያለሽ፣ ደህና ነገር እንኳን ብታስተላለፍ የጥሩ ሰውን እያሰደብሽ፣ ሰውን እያሽሟጠጥሽ፣ ያልሆኑ ነገር እያወራሽ ምንሽ። ከዛ በኋላ ጠዋት ደግሞ ትመጪና ብር ታያለሽ። ይርጉ እርጉዛይ እርጉዛይጥ ማትረቢ ማለት ነው። ለይቲን ነው ዛሬ ስለ ዘመዶች ድሮ ለማን ሚዲያ ላይ መጣሽ? እኛ ምን ለማድረግ እኛን ፍለፊት ሆኖ ለመሳደብ? በኢትዮጵያዊነት ስም ሸርተ ተገልሽ ወዴት ሄድሽ? ደግሞ ያ ትግራዋይ ነኝ። ጦርነቱ ካለቀ ከተጠናቀቀ ከጨረሰ ህዝቡ ካለቀ በኋላ አንድ ቀን እንኳን ሰልፍ ታየሽ? አሁን አይደለም አሁን ቅርብ ቀን ያ ወደ ስንት መቶ ሰልፍ ሲደረግ እኮ ከፊት ሆና ስትመራ የናት ሎዛንና ሌሎቹ አንቺ አንድ ቀን አንቺ እንዲያውም ግንቦት ሲከበር ብቻ ይሄን ሽርጥ ሽንት ለብሽና ወይ አምባሻ የሚቆረስበት ቦታ ላይ ወይ እንትን ያለበት ቦታ ላይ በዛ ዘብዘፍ እንትንሽ እግግም እግግ መጨረሻውን መጨረሻውን ስታውቂ ማለት ነው። ከዛ ኢትዮጵያ ሀገር ትያለሽ። የቱ ጋር ነው ኢትዮጵያ ሀገርሽ? ኢትዮጵያ ምንድን ነው? ገርቼ መውጣት እችላለሁ። ታዲያ ይሄታ አባሽ ገንዘብ ኑሮሽ፣ የት ልትሄጂ ነው? አንዴ ነው ገብተሽ የወጣሽው፣ ከ18 ዓመት በኋላ በምን በየትኛው እዛ መጋዘን የሚመስል ቤት ውስጥ እስከ እንትኖችሽ እየተንፈላፈልሽ ኑሪ እንጂ ይሄ የኖር መንግስት ነው የስዊድን መንግስት የሰጠሽ ቤት ውስጥ ኦኮቴ አምባሻ ልትሰበስቢ ነው የተጋሩ ኮንሰርት ላይ የምትሄጂ እንጂ ለተጋሩ ምን አገዘሽ ነው አንጉልፋቶ ሮቶ ስማጥውላት ማማፊሽካ ደግሞ ዘላ ምን አስነካቴኛ? ዘር ምን አትደበቂ፣ አንቺ የአራጅ ዘር አትደበቂ፣ አትደበቂ። አቤት በለሽ፣ የአራጅ ዘር ስልሽ አቤት በለሽ። ከወጣሽ ማንነትሽን ታውቂያለሽ። የአራጅ ዘር ነው ተጋሩ አልተባልሽ ወይ? ትግራዋይ አልተባልሽ? አራጅ ካልኩሽን የአራጅ ስሙ የአራጅ ዘር ማለት ነው፣ አንጉልፋቱ ኦኮቴ ኦኮቴ ማለ ለኦሮሞ የሚሳደበው ስድብ ነው። ቆይ ጨናዊት እከክ ለዚችኛ ለምትለፈልፈው ደግሞ አለውኝኔ። ጠብቂ ጠብቂ ጠብቂ። እኔ ኮ እናቴ አሁን እስቲ ቆይ ልጆች የሚያሳድግ ቤተሰብ ት አርፋ አትቀመጥም ጭራሽ። ብር ከፈለግሽ በሌላ በሌላ ነገር ተች ከነጭ እንዴ እኔ እኮ በጣም እኮ የሚገርመኝ እኮ ዘረኝነቷን ምታት እስከ ዛሬ አንድ ስማቸውን አላነሳቸው ስንቱ በጸባቸው በፍቅራቸው፣ በተከሰተው ነገር በሙሉ በሳምሬና በፋኔ ሁሉም አስተያየቱን ሲሰጡ አላነሳችው። እዋት ይቺ ቅማላም ዘረኛ፣ ይቺ እገቃም ዘረኛ እዋት፣ በየቱ ቤት መጣባቸው? ጥሩ ነው። ምነው ከተፋታችሁ በኋላ ሁለታቸውን ሁለታችሁም ዘራችሁ ላይ አያችሁች ዘረኛ ቅማላም እከካ፣ እስከ ዛሬ ምንም ነገር ላይ አስተያየት ሳትሰጪ ፖለቲካሽን ልትሰሪ መጣሽ። ዩጋ ዴሚት እከካ፣ አንቺም ለብሰሻ፣ ለኛ ልብስ የሱ አባት እኮ ስሜ በፖለቲካ ኬዝ እንደሞተ ታውቂያለሽ፣ ታውቂያለሽ። እኔ እናቱን ፖለቲከኛ የማን ያለባቸው መሰለሽ አንቺ ቱሃናም እንጨት እንጨት የምትሸቱ ዝብዝብ ዝፍ ቅማላም የቅማላም ዘር፣ እረቦኝ አልሸተትኩኝም። እኔ ተርበሽ ተርበሽ ህይወት ዘረኝነቷን ማለት ነው። የዘረኛ ዘረኛ እች ጎተራ ጎተራ በሏት ይሉባት። እች ቡታና አንዴ ወለየ፣ አንዴ አዳማ፣ አንዴ ምናምን ስታጨረብሪ ኖርሽ። አሁን በመጨረሻው ተጠቃለሽ የት ትገቢያለሽ? ኤርትራ፣ ተጋሩ አንድን ያ እኛ ኤርትራ ናችን ናቸው። ግን በድሮ በድሮ ጊዜ ትግራይ ውስጥ ነው። የአባታችን አባት ሜድናታ ምናምን አግብቶ መጣ። ታዲያ እዛው እስከሆነ ምናባሽ ልታደርጊ። ታዲያ ዘመዶች ወደ ፊንፊን የመጡ እንዲህ። እኔ በጣም እኮ ነው የገረመኝ እኮ፣ አያችሁ በምን ልናገራቸው፣ በምን እንትን ልበላቸው? አንቺ እከካ ከካም የከካም ዘር ቅመ አላ የቀመልሽ ምን ይጠም። ከዚህ በኋላ እሄድብሻለሁ፣ እሄድብሻለሁ፣ አይስፈር እሄድብሻለሁ። በፖለቲካው ላይ መጣሽ፣ በማንነቴ ላይ መጣሽ። በማንነቴ ከመጣሽ አንቺ ከብት የአራጅ ዘር ይከድብሻል። የማትናገሪበት ምክንያት እኮ አንቺ ታውቂዋለሽ፣ ያ የሶሻል ሚዲያ ግሬስ የለሽም ቀጥም ያለሽን ቅመ ባልሽ ቁጭ ይልና፣ እኔም የተናገርኩትን ማንም የተናገረውን ሚኪ ዩቱብ የሚባል አለ። ያንተ ነው አውቀዋለሁ። ያ ከዛ በሱ ላይ ሪኮርድ ታደርጊና በሱ ትበያለሽ፣ ትጠጫለሽ። የስዊድን መንግስት በሰጠሽ ገንዘብ ትንቀሳቀሳለሽ። ከዛ በኋላ ደግሞ ይህ መሰሪ ስራሽን ከኋላ ተወኝና ኤርትራ ይመስልሽ ትግራይን ኢትዮጵያ ተሳደቢያለሽ ታስተዳደቢያለሽ ታወጋጊያለሽ። ከዛ በኋላ ደግሞ እንደ እንትን ትቀርቡና ኢትዮጵያ እኮ እንዲ ነው፣ ኤርትራ እኮ እንዲ ነው፣ ሰሜናዊት እንደዚህ ነው፣ እንደዚህ እንደዚህ ነው። እከክ እከካ እንዲህ ነው የምንተያየው። እኔ ናቸው ብዙ ነው። ምን እኔ ተጨማሽ መሰለሽ? እንዲ በእኔ ጨረሽ ደግሞ በልጆች መጣሽ። እኔ እኮ እነዚህ ቁርቁ እንደ አሮጊቶች በእምሳቸው እየፈሱ ቁጭ ብለው ቄጣቸውማ ደክሟል። ጌጣቸው መቋጠሪያ የለም። ፓምፐርስ አርጋ ዳይፐር አርጋ ቁጭ በምትል በሙሉ አንቺ ልጆችሽን ትናገራለሽ እንዴ? እንደዚህ አትናገሪ። ሚን አርገውሽ ነው አንቺ ሚን አባሽ አርገውሽ ነው በሳምሪና በፋኒ መጪው? የአንቺ ልጆች ግን የተከበሩ ናቸው። ለዚህኗ ተዘብዝበሽ ሀያ አራት ሰዓት በየቀኑ የተከበረ ልጅ ሳይካታሪስት ሳይኮሎጂ ሂጅና ላኪው የሰው ልጅ ሳይካታሪስት ምትዩ አንቺ አደለሽም እንዴ? ጾታውን የቀየረ እያልሽ የምታወሪ በስር በኩል እየማልሽ፣ ይህን ምስጢርማ እንዳታወጡብኝ፣ ይህን እንዳታወጡብኝ፣ ክፍት አፍ አንቺ ያውነሽ። ያንችስ እንዴ ታዲያ በምን በምን በምን መሰላችሁ? አሁን እየተናገርኳት ያለሁት እኔ እኮ አልወዳትም። እኔ አንዳንዴ ሚሏን የማይመች እኔ እንዳውም ትንሽ ባሏ ይሻለኛል። ሚሏም ስለማይመች እንዳው ዝም ብዬ እግዜር ለፈጠራትን እኔ ምን አገባኝ ምንም አያገባኝም። ግን ምኗም እኔ የሶሻል ሚዲያ ሚኗም የማይመቸኝ ሴት ብትኖር ሚኗ ጭራሽ ወጣችና በር በእሷ ቤት ማ ብር የቻርሊ ቻፕሊን ለብሰ መምጣት አማችህ ግን ምን ትላለች? አጋብ አጋብተሽኛል አማችህ የምትይው አጋብተሽኛል አንቺ ሮቶ ምን ትላለች? በጣም ነው ደስ የሚለኝ፣ በጣም ነው ደስ የሚለኝ አብዚ ቁልጭ ይዘፈነልሽ እ እንኳን እስ ኦሮምኛ ላይ አብዚ ቁልጭ ቢዘፍን ያገሬ ነው የኔው ነው የኔው ባህል ነው። አንቺ ክፍታፊ ያልታወቀብሽ መርዝ አስተፋሻለሁ። መርዝሽ ሰው እንዲያውቅሽ ነው ማደርግሽ፣ ሰው እንዲያውቅሽ አንቺ ጥይት አቀባይ። ለምን ተሸፈነሽ ተገበለሽ? ለምን ተሸፈነሽ? ፈርተሽ ተጫርሽ እንደ ሎዛ ፋብልጭ ብለሽ። ያ የትግራይ ህዝብ ወድሽ ኖሮ እኮ የቢወድሽ ኖሮ ቢያከብርሽ ኖሮ ትግራይ ማቢያቅሽ ኖሮ ምን ያደርግልሽ ነበር? እንደ ሩዛ ስካይ ሆቴል ምናምን ሆቴል እንደ ኦሮሞች ይትለብሽ ነበር። ከሰማን ይቆጥርሻል። አንቺ ስራሽን ያውቃሏ። አንቺ ጥይት አቀባይ ፓትሎክ ላይ አንደኛ አጫራሽ ሲል ወደ ዩቱብ እና ወደ ፌስቡክ የመጣሽ ስምሽን ለውጥሽ። 56 ባሏ እኮ ቁጭ ብሎ ቆርቆ እንዳ ኮምፒውተር አለው በቃ ቁጭ ብሎ ሴኩሪቲ ነው የሚመስላቸው ቤታቸው ውስጥ ያለው ኮምፒውተር አንዱ ሲያወራ ሪኮርድ ያደርጋል አንዱ ሲያወራ ሪኮርድ የተለያየ ዩቱብ አለ ይለጥፋል የሌላው ካልተዘጋ በስተቀር ምንም በዛ እኮ ነው የሚተዳደሩት አንድ መሰላችሁ እንዴ ያ ቁጭ ብለው ያከሌን እናዘጋ ያከሌን ኑ ሪፖርት እናድርግ ሪፖርት ሊያደርጉ ደግሞ መጀመሪያ ሪፖርት ሊያደርጉብሽ ነው ይላቸዋል ሪፖርት ሊያደርጉብሽ እናከሌ ሪፖርት እንዲህ ሊያደርጉብሽ ነው እንዲህ ሊያደርጉሽ በአንቺ ማድርግ ለምን ማደርግ አላደረግም አንደኛ ሪፖርት የምታደርጉት የሰውን እናንተ ናችሁ አባዮች። እናንተን እኔ እናንተን አመኘ ኖ ኖ ኖ ኖ ኖ ኖ አላምናችሁ። አፈመሻት ምንም አትፈምስ። በእግዚአብሔር ምስክር ነው ምንም አት ምንም ይኸው ሰባት አመቷ ብትቀልድ ብትድብ ብትፈነደድ ሸዋን ግዘው ብትል ምን ብትል አንድ ቀን አትቆይ። የእሷ ደግሞ ውድቀት ወዲያውን። አንድ ቀልድ ቀልድ አንድ ጊዜ ሸዋንገዛ ብላ ብትቀልድ የምድረ ክትባት ያመለጠው ህዝብ በሙሉ ሸዋንገ እያሉ ሲስቅ፣ አንድ ሳምንትም አልሆነም። አሁን እሱን ሁሌ የተደጋግመዋለች። ሁል ጊዜ ሸዋንገዛ፣ ሸዋንገዛው፣ ሸዋንገዛ ያልታደልሽ። እውቅናና ታም እንደዚህ የምትልፈሰፈስ ነብስ ሮቶ። እረ እኔ የራሷ ጉዳይ ምን? ይቺ ምን አሁን እኮ አሁን እኮ ነው አሁን ህዝቡ ካለቀ ጦርነቱ ካለቀ በኋላ ትግራይ ወይ ትግራይ ወይ እያለች መጠች። አንቺ እከክ እከክ ደነገጥን ይዛን የራሱ ወይ አለን አትታወቅም እኮ ትግራይ መሆነ ነበር። አትታወቅም ከዛ ደግሞ ልዳጥ ደግሞ ሲላቸው አይ እኛ እኮ እኔ እኮ ትክክለኛ ትግራዋይ እኮ አይደለሁም። በድሮ ጊዜ ግን ልክ እንደ ኢሳያስ ኢሳያስ እኮ ኤርትራን የምራንጅ እኮ ዘሩ ትግሬ ነው ይሏቸዋል፣ እንደዛ ማለት ነው ይሏቸዋል። ያለየላቸው አንዴ ወለይ ትሆናለች፣ አንዴ ኢትዮጵያ ይትሆናለች፣ አንዴ ደግሞ እኔ ትግራዋይ ነኝ። ተቀላቅሎባታል፣ ቅልቅልል ብሎባታል እኮ ምንም ከምን እንዴ ላክ ያስፈልገዋል እኮ ሆኖ ለመገኘት በቃ መሆን ትፈት አንኔ እናንተ ሰዎች ሁሉ ነገር ሁሉ ነገር ስጦታ ያስፈልገዋል። ቂጥሽን ያልጠረክሽ በሉ ትመጫለሽ፣ ትፈነድጅብናለሽ። ስትፈሽ እንኳን አይሰማንም፣ አደለም? ስታወሪ አሁን ፈስ እንኳን ስትፈሱ ወይ በስመ አብ እንዳንል እንኳን አትሰሙንም፣ ብታሩ እንኳን አትሰሙንም። ምድረ እከካም ማለት ነው፣ አትሰሙንም። በተለይ እናንተ እድሜያችሁ የሄደ እኔ ልንገራችሁ፣ አደለ? እግዚአብሔር ምስክሬ ነው ምላችሁ እኔ እናንተ አሮጌት ብላችሁ ብትሰደቡ ሲያግዛችሁ ነው። አሮጌት ስድብ አይደለም። ቆሮቆንዳ ቆንዳ በቃ ማንም መማያየሽ። አሮጌት ተብላችሁ ብትሰደቡ ይገባሻል። ያው እማ እኔ ባሌ እኔ ባልኖሮኝ ኖሮኝ እዚህ ላይ ቁጭ ብዬ እዚህ ላይ ቁጭ ብዬ እዘጣሁን እዚህ ጋር አንድ ሺህ ሰው አለ አደለ እንደው አስቡት፣ የትዳርን ሚኒንግ አስቡት፣ የትዳርን ሚኒንግ አንድ ሺህ ሰው ይሄ ትዳር ነው እንደው በመድሃኒዓለም ይሄ ፍሪደም አለ ፍሪደም ማለት አይደለም። አንድ ሺህ ሰው ኖሮ ይሄ ትዳር ነው ይሄ ትዳር ነው። እስቲ እንዲሁ እንገሩ ይሄ ትዳር ነው። እኔ አሁን ስቲ ባል ይኖረኝ ይኖረኝና እዚህ ጋ አንድ ሺህ ሰው ይኖር ይሄ ትዳር አይደለም። ይሄ ትዳር መናናቅ። ይሄ ባዶ ቤት ባልሽ ተኝቶ፣ አንቺ እዚህ ከአንድ ሺህ ሰው ጋር። አላረገውም። ምንድን ነው ማስተላለፈው? ሚቲንግ አለኝ የሆነ ስራ አለኝ ወይስ እዚህ ጋር አንደኛውን፣ እኮ በቃ አንተ ሰውዬ ደብረህኛል፣ እኔ የኔ እንትን የሚያምረው ሌላ ነገር ነው። ሊቀቀኝ እንዳትሉ፣ ማን አባሽ ይሄንን ዱቄት ይገዛልሻል? ተዘፍዝፈሽ መብላት ለምደሽ፣ የወንዱን ጉልበት ማ ትፈልጉታላችሁ? ፍሪደማችሁን አታውጅም? አርጅተሻል፣ ማንም አይፈልግሽም። ሲጀመርም ሁለታችሁም እኮ በትዳር መሀል የሚደረገውን ነገር ካቆማችሁ እኮ ቅንጥ ጋር ስርዓት ጊዜ ትዳር ትዳር እኮ አይደለም። የእናንተ የእናንተ እኮ ትዳር አይደለም። መረዳዳት መረዳዳት፣ በስራም አይደለም። አለ አለ፣ እንዴት አደርክ፣ እንዴት ዋልክ፣ እንዴት ናችሁ። ከዛ ያለፈ ነገር የለም፣ ግን ወረቀት ላይ የልጆች አባት ስም ብቻ ባለትዳር ነው። አዎ ባለትዳር ነው። ሾሚ አሳይን፣ ኮፒ ሊንክ አድርጎ አሳይን ባል እዛ ቁጭ ብሎ፣ እኔ እዚህ ጋር አንድ ሰዓት አልቀምጥም እኮ ነገርኩሽኝ፣ ጉዳይ አለኝ ብርሚክ እያረኩኝ ነው። ኦኬ ስራ እየሰራውን ኦኬ፣ ካልሆነስ አልሆነም ነው። ጁንቶ የለ ቁንቶ የለ ባህል የለ። ጁንቶ ደሞ ደግሞ ጁንቶ የእናንተ እንዳይመስላችሁ። ምንድን ነው ባህል የለ ምን የለ፣ ምንም ያቆራምተኝ ነገር የለም። ካልተመቸኝ አልተመቸኝም። አልነግድበትም ስሙን አልነግድበትም ስሙ ቆሮ ቆንዳ መሀየብ። ይሄ የውጭ መንግስት ራሱ እኮ ሰለቸን እኮ ስልችት እኮ አለ። ደሞ አት እኔ ልንገራችሁ በጣም ሁለት ነገር እየታዘብኩኝ ነው። ተምረናል ብላችሁ እዚህ ላይ መታችሁ አፋችሁን የምትከፍቱ። ዲግሪ የዲግሪ ፎቶችሁን እያሳያቸው የዲፕሎም ተመርቀናል፣ በእናታችሁ አታሳዩን። ምክንያቱም እንደ ሀገር ነው የምታሰድቡ፣ እንደ ሀገር ታሰድቡናላችሁ። ተምረናል ብላችሁ ስርዓታችሁን ይዛችሁ ስራችሁን ሰርታችሁ እንደ ተማረ ሰው የምትወጡ ከሆነ ኢሃቭ ኖ ፕሮብሌም። ተምሬያለሁ ብለሽ እኔ እኮ ተምሬያለሁ ህግና ምናምን አጥንቻለሁ ኮምፒውተር አጥንቻለሁ ብለሽ አፍሽን ከከፈትሽ ዩ ጋድ ሜት፣ ሀገርን ነው የምታሰድቢው፣ ህዝብን ነው የምታሰድቢው ከቤተሰብሽ ጋር በአናትሽ ተዘቅዘቂ። ምክንያቱም ያንቹ አይነት ነው ቤተሰብሽ። አንድ ሁለተኛ ነገር ባለ ትዳር ነኝ ብለሽ አፍሽን የምትከፍች የዚህ ጋር በአናትሽ ተተከየ። ትዳር እንዲህ አይደለም። ትዳር የሚገራ ነው። ትዳር የሚያስተካክል ነው። ትዳር ሀገር ነው። ትዳር በዚህ ውስጥ የምታፈሪያቸው ልጆች አሉ እዚህ ላይ ተጠደሽ 18 ሰዓት መጣደሽ እንኳን ሳይሆን ከአፍሽ የሚወጣው ቤትሽ ውስጥ የሚተላለፈው መልእክት ያንን ያንን በሙሉ ያደርጋል። አንችን ባለ ትዳር ነኝ ስትይ ትዳር ነጠለዋለሁ ልጆቻችን፣ ነገ ልጆችሽ እንደ ማሚኮ 24 አውርስ እኮ ሶሻል ሚዲያ ላይ ናት። ከብዙ ጋር ሰው ጋር ነው ስታወራ ምትሉ ከዳድጋ፣ ግን ምሳ ቢ ምሳ ጠጪ ብዛን ብላ በቃ ከዚ ያለፈ ወር የላቸው። ለምን ከባልሽ ጋር ምታወሪው አልቆብሻል። ለዚህ ነው ይሄንን እንደ ቴራፒ የምትጠቀሚበት። አትፋችም ምክንያቱም ይጨልምብሻል። ድሮ ማሰብሽበት ወደሹ አይደለም የሚያገባሽ በብዛት ዘጠና ፐርሰንቱ ኢትዮጵያዊ ትዳር እፈልጋለሁ የምወደውን አገባለሁ ብሎ አቅዱ አይደለም። አንድ ይሸጋሸጋል ወይ ያረግዛል ወይ የጊዜያዊ ፎን ቀይዘዋል። በዛው ገደል ይገባል። የጊዜው ፍቅር የረጅሙን ትዳር ፕላን ይገነባና ወዲያውኑ ይጋባሉ፣ ይወልዳሉ። የሩቅ ዓላማ ያላቸው ይመስላል፣ ከወዲሁ ይቀነጠሳሉ። ዩ አር ጋይስ ዩ ጋዴሚት ዩ ዩ ጋዴሚት ዩ ዩ ዩ ከዛ ዚጋ ተመጪና እኔ የተከበረ ትዳር አለ። የተከበረ ትዳር ያለው እዚጋ አፉን አይከፍትም። የተከበረ ትዳር ያለው ዝም ብሎ እዚጋ ይዘፈዘፍ። እዩቸው እስቲ ባለ ትዳሮች እናንተ ብቻ አደላችሁ። የሚፈልገው ነገር ካለ ሀይ ብሎ የሚለጣጥፈው ነገር ካለ ገንዘብ የሚሰራ አስፈላጊ ከሆነ ዳይ፣ ሶሻል ሚዲያ ላይ የሚወራው ነገር ካለ አውረቱ። ሄጅባት እንደዚህ ቢያት እኔ ኮ እንደዚህ ኮ ቤተሰብ ኮ እንደዚህ እንደዚህ ቤተሰብሽ የሰባተኛ፣ የሽርሙጥና፣ የፒያሳ፣ የአራት ኪሎ ወሬ እየሰማ ነው። ቤተሰብሽንም ራስሽንም ያዋረድሽነሽ። ራስሽን አትሳይ በቃ። ባለ ትዳር ነኝ። የተከበረ ቤተሰብ ያለኝ የተከበረ ቤተሰብ ካለሽ እኔ ልንገርሽ፣ እኔ እንኳን እኔ እንኳን ለነዚህ ልጆች ስል ራሴን ከዚህ ላይ ለማግል በጣም ጥረት አደርጋለሁ። ይሄ ምንድን ነው? ልጆቼን ስዬ ማውጣት ስላለብኝ ስዬ ማውጣት ስላለብኝ፣ ገብቶሻል። አሁን ለአንቺ መልስ ለሰጥነ እንጂ እንደዚህ የተጨማለቀ ነገር ውስጥ እየገባ ያለው ትኝ፣ ዩ ኔቨር ሲሚ በእንደዚህ አይነት መልኩ ዩ ኔቨር ምክንያቱም የምስላቸው ልጆች አሉኛ። አንቺ የገማሽ እማዋራቸው ልጆች የልጅ ልጆች አሉኛ ገባሽ። የሆነ ፊውቸር ማበላሸት እንደሌለብኝ ማንም ሳይመክረኝ፣ አንቺ ግን ዩጋዴሚት። ትዳር አለኝ ልጅ አለኝ ዩኒቨርሲቲ አላየንም። ድራግ የምታጨስ ልጆች እንዳሉች ግን ሰምተናል ዩ ሲ ድራግ የሚያጭሱ ልጆች እንዳሉሽ ግን ሰምተናል። እንጂ እኔ እዚህ ላይ ተዘፍዘፌ አሉልም አሉልም። ዩጋዴም ብዙም እሰራዋለሁ። አሁንም የልጆች የልጆች የልጄን ስም ታነሺ ከሆነ ዩጋዴም ትሄድብሻለሁ። እዚህ ቤቱኛ አይደለም የሄደብሽ፣ ቤቴ እጄ ነው ይደብሽ። አትሊስት ለዚህ ቤት ነው ይከብራለኝ፣ ምክንያቱም እዚህ ጋር የልጆቼ የተቀደሰ ቦታ እንዲሆን ነው የምፈልገው። አንቺ እከካ ያ መጥፎ መንፈስ ኖሮበት ልጆቼ እዚህ ጋር እንዲቀመጡ አልፈልግም። አንቺ ግማታ እከካም ጥንብ እከካም ለማኝ፣ የለማኝ ዘር ገዳይ፣ የገዳይ ዘር ይሄድብሻለሁ። እንደነገር ብትናገር ይሄድብሻለሁ። አርፍሽ ብትቀመጪ ጦሩ በስዋሶ ታውቂኛለሽ። እስከዛሬ ልንገርሽ፣ እስከዛሪ ዝም በብይሻለሁ፣ ዝም ምክንያቱም እስከዛሬ ድረስ በእኔን የመጣሽ መጣሽ እንጂ በልጅ ከዚህ በኋላ በልጄ ከመጣሽ ሄድብሻለሁ ኤድብሻለሁ በስዋሳ እንዴ። አታፍርም እንዴ ደግሞ።